ዓለም ሁሉ እንዲሰማው ያድርጉ። እግዚአብሔር ይስጥልን። አትሮኖስ ሚዲያ ሰኔ አስር መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ስለ ደናግልና ስለ ማዕስባት። ስለ ደናግልም የምነግራችሁ የእግዚአብሔር ትእዛዝ አይደለም። ታማኝ እንደሆን እግዚአብሔር ይቅር ያለኝ እንደመሆኔ ምክሬን እነግራችኋለሁ እንጂ ነገር ግን እንዲህ ይመስለኛል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 አገብታ የፈታች ሴትም ያላገባች ድንግልም ብትሆን ነፍሷም ሥጋዋ የሚቀደስ ዘንድ እግዚአብሔርን ታስበዋለች። ያገባች ግን ባሏን ደስ ልታሰኝ የዚህን ዓለም ኑሮ ታስባለች። ይህንንም የምላችሁ እንዲጠቅማችሁ ነው፣ ላጠምዳችሁ ግን አይደለም። ኑሯችሁ አንድ ወገን እንዲሆንና እግዚአብሔርን ያለመጠራጠር መጠራጠር እንድታገለግሉት ነው እንጂ። መጀመሪያው የዘብዲዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት ደስታችሁም ፍጽምት ትሆን ዘንድ ይህንን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ጥቂትስ እንኳ የለም የምትል ይህቺ ናት። ከእርሱም ጋር አንድነት አለን ብንላችሁ፣ በጨለማም ብንመላለስ፣ ሐሰት እንናገራለን፣ እውነትንና ቅንነትንም አናደርግም። እርሱ ብርሃን እንደሆነ በብርሃን ብንመላለስ ግን እኛ እርስ በርሳችን አንድነት አለን፣ የኢየሱስ ክርስቶስም ደም ከኀጢአታችን ሁሉ ያነጻናል። ኀጢአት የለብንም ብንል ግን ራሳችንን እናስታለን፣ የቀና ነገርም በእኛ ዘንድ የለም። ኀጢአታችንን አምነን ብንናገር ግን ኀጢአታችንን ይቅር ይለን ዘንድ የታመነ ነው፣ ቸርም ነው፣ ከበደላችንም ሁሉ ያነጻናል። አልበደልንም ብንል ግን እርሱን ሐሰተኛ እናደርገዋለን ቃሉም በኛ ዘንድ የለም። የሐዋርያት ሥራ እነርሱም ተልከው ወደ አንጾኪያ ወረዱ። ሕዝቡንም ሰብሰበው የተላከውን ደብዳቤ ሰጧቸው። እነርሱም አንብበው እጅግ ደስ አላቸው፣ ተጽናኑም። ይሁዳና ሲላስም መምህራን ነበሩና አስተማሯቸው። ወንድሞችንም በብዙ ቃል አጽናኗቸው። በእነርሱም ዘንድ አያሌ ቀን ከተቀመጡ በኋላ ወንድሞቻቸውን ተሰናብተው በሰላም ወደ ሐዋርያት ተመለሱ። ሲላስ ግን በዚያ ሊቆይ ወደደ። ጳውሎስና በርናባስም በአንጾኪያ ቆዩ፣ ከሌሎች ብዙ ሰዎች ጋርም የእግዚአብሔርን ቃል ሰበኩ አስተማሩም። የማቴዎስ ወንጌል ያላመኑትን ከተሞች እንደነቀፏቸው። ከዚህም በኋላ ጌታችን ኢየሱስ ብዙ ታምራት ያደረገባቸውን ከተሞች ንስሐ ስላልገቡ ይነቅፋቸው ጀመር፣ እንዲህም አላቸው ኮራዚ፣ ወዮልሽ። ቤተ ሳይዳ ወዮልሽ። በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ሲሆን ማቅ ለብሰው አመድም ነስንሰው አስቀድመው ንስሐ በገቡ ነበር። ነገር ግን እላችኋለሁ፣ በፍርድ ቀን ከእናንተ ይልቅ ቅፍርና ሆም፣ ጢሮስና ሲዶና እረፍትን ያገኛሉ። ቅፍርና ሆም አንቺ እስከ ሰማይ ከፍ ከፍ ብቴ እስከ ሲወል ተወርጃለሽ። በአንችም የተደረገው ተአምራት በሶዶም ተደርጎ ቢሆን እስከ ዛሬ በኖረች ነበር። ነገር ግን እልሻለሁ በፍርድ ቀን ካንቺ ይልቅ የሶዶም ምድር እረፍትን ታገኛለች። ያን ጊዜም ጌታችን ኢየሱስ መልሶ እንዲህ አለ፣ የሰማይና የምድር ጌታ አባት ሆይ ይህን ምስጢር ከጥበበኞችና ከአዋቂዎች ሰውረህ ለሕፃናት ገልጽኸዋልና አመሰግንሃለሁ። አሁን አባት ሆይ ፈቃድህ በፊትህ እንዲሁ ሆኗልና ሁሉም ከአባቴ ዘንድ ተሰጠኝ። ከአብ በቀር ወልድን የሚያውቀው የለም፣ አብንም ከወልድ በቀር ወልድም ሊገለጥለት ከሚፈቅደው በቀር የሚያውቀው የለም። እናንተ ደካሞች ሸክማችሁም የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ ነኝ እና ልቤም ትውዝ ነውና፣ ለነፍሳችሁ እረፍትን ታገኛላችሁ። ቀንበሬ ልዝብ፣ ሸክሜም ቀላል ነውና። ስንክሳር ቅዱሳት ደናግል ደባሞንና ብስጣሞን እናታቸውም ሶፊያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ዐሥር በዚች ቀን ቅዱሳት ደናግል ደባሞንና ብስጣሞን እናታቸውም ሶፊያ በሰማዕትነት ሞቱ። እንዲህም ሆነ፤ ስሙ ዋርስኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነት ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ እሊህ ደናግል ወዳሉበት ወደ ግህሙን ደርሶ በዚያ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገልጦለት፣ ከዚህ ለምን ትተኛለህ? ተነስተህ ተጋደል፣ ለአንተና ሰማዓት መሆን ለሚሹ ሁሉ አክሊል ተዘጋጅቷልና። አሁንም ተነስተህ ወደ መኮንኑ ሂድ፣ በፊቱም ቆመህ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኰንኑ ሄዱ። በመኰንኑ ፊት ክብር ይግባውና በጌታችን ታመኑ። መኰንኑም ይዞ ጽኑ ሥቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖች በኋላ ከዚያ አውጥቶ ከቅዱስ ዋርስኖፍ ጋር ወደ ስንሑር ላካቸው። እናታቸውም ተከትላቸው ነበር። መኮንኑም ላማልክት ዕጣን ዕጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ሥቃይን አሰቃያቸው። እግዚአብሔርም መላኩልኮ ሁሉ አጸናቸው፣ ቁስላቸውንም ፈወሰ። ከዚህም በኋላ መኮንኑ ከእርሱ ጋር ወደ ሀገረ እፃ ይዟቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደባሞን ነገሩት። እንዲሁም ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እነርሱም ኅብራቸው በየራሱ የሆነ መልካም ልብሶችን እየሠሩ ለምግባቸው ይሸጡ ነበር፣ የተረፋቸውንም ይመፀውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆርጥ ባለሰይፉን ላከው። የሰያፊውም ስም አውሎጊስ ነው። ወደ እርሷም በቀረበ ጊዜ ፊቷ እንደ መላእክት ፊት በብርሃን ተሞልቶ አየና ፈራ። እርሷንም ወደ መኮንኑ እንዲወስዳት እንጂ እንዳይገላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰነባብተዋት ጸንፋ ከሚባል አገር ወጣች። ወደ ሀገረ ጻ ደርሳም መኮንኑን ተገናኘችው። ከቅዱስ ወርስኖፍና ከባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቈረጡት። የሰማዕትነት አክሊልንም ተቀበለ። እንዲሁም እኒያን ቅዱሳት ደናግልም ራሳቸውን ቈረጣቸው ገድላቸውንም ፈጽመው የድል አክሊልን ተቀበሉ። ቅድስት ደባሙንን ግን ጽኑ ሥቃይን ያሰቃዩአት ዘንድ በመንኰራኩር ላይ ሰቀሏት። በዚህ ሥቃይም ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናት፣ ያስችላትና ቁስሎቿን ይፈውሳት ነበር። መኮንኑም ወደ ወኅኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ላማልክት ሰዊ አላት። ባልሰማችሁም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማ ወደ ውጪ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከበዋት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆርጠዋት፣ እንዲሁም እናቷንና እህቷን በሰይፍ ቆርጠዋቸው፣ በመንግስተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን።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 ምእመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው የጣዖታት ቤቶችንም ዘጓቸው አብያተ ክርስቲያናትንም ከፈቷቸው እንደ ዛሬም በዚህች ዕለት በዓል አደረጉ ይኸውም ቆስጠንጢኖስ በነገሰ በአስራ አንድ ዓመቱ ነበር እለ እስክንድሮስም ሊቀ ጵጵስና በተሾመባት በመጀመሪያው ዓመት ነበር ለእግዚአብሔር ምስጋና ይሁን በእኛ ላይም ይቅርታውና ቸርነቱ ይደረግልን ለዘላለሙ አሜን።